በትግራይ ክልል በሕገ ወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በትግራይ ሕገ ወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ12 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግቧል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውንም ቀጥለዋልም ብለዋል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሉ ተርታ የተመደቡትን ሜርኩሪ 12998 ግራም ወይም 12998 ግራም እና ሳይናይድድ 15 ኪም በቁጥጥር ስር ማዋሉን ተጠቁሟል። ግብር ኃይሉ አክሎም የሕግ አሰራሮችና የቁጥጥር ስልቶችን አፈጻጸም ዝቅተኛነት በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውንም አመላክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግኝቶችን ለመፍተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በማካሄድ ላይ ይገኛል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞንና ወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው ተብሏል። በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በሕገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነት ለመግታት ያለመ ነውም ተብሏል። በአማራ ክልል ደንበጫ ወረዳ አንድ የጤና ጣቢያ ባለሙያ በአሰቃቂ ሁኔታ መገደሏን የወረዳው ምክር ቤት ገለጸ። በአማራ ክልል ደንበጫ ዙሪያ ወረዳ የአንጀን የጤና ጣቢያ የኤችአይቲ ባለሙያ ወይዘሪት ቤተልሔም አዲስ በጤና ጣቢያ ውስጥ አገልግሎት በመስጠት ላይ እንዳለች በዘግናኝ ሁኔታ መገደሏን የደንበጫ ወረዳ አስተዳደር ምክር ቤት አስታውቋል። የወረዳው አስተዳደር ምክር ቤት ትናንት ባወጣው የሐዘን መግለጫው ግድያው የተፈጸመው ጥቅምት 29 ቀን 2018 ዓ ም ከምሽቱ 3 ሰዓት ተኩል አካባቢ ጽንፈኛ ቡድን ሲል በጠራቸው ወይም በጠራው አካል መሆኑን ገልጦ፣ ሟቿ አዲስ የፖለቲካ ውግንና የሌላትና ብቸኛ ዓላማዋ የሰው ልጆችን ጤና መጠበቅ ነበርም ብሏል። ሥርዓተ ቀብሯም ትናንት ጥቅምት 30 ቀን 2018 ዓ ም በደንበጫ አጽርሃ አርያም ቅዱስ ሚካኤል ቤተክርስቲያን መፈጸሙም ገልጿል። መግለጫው የጤና ባለሙያዋን በስራ ቦቷ ገብቶ በጥይት መደብደብ ዓለም አቀፍ የጦርነትን ሕግን የጣሰ ፍጹም የጭካኔና የሽብር ድርጊት ከመሆኑ በላይ በገዛ ወንድሞቿ መገደሏን ልዩ ያደርገዋል ሲልም አክሏል። ይህ ግድያ የተፈጸመው ግጭት ተባብሶ በቀጠለበት አማራ ክልል የሸዋሮቢት አስተዳደር የሰላምና ጸጥታ ጽፈት ቤት ኃላፊ የነበሩ አቶ ለማ ወንድ አፈራው በተፈጸመባቸው ጥቃት ከተገደሉ ሁለት ሳምንታት በኋላ ነው ሲልም ገልጧል። በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የነበሩ ከ17 ሺህ በላይ ዜጎች ከመስከረም ወር ጀምሮ ወደ ሀገራቸው መመለሳቸውን ሚኒስትሩ አስታወቀ። በሳውዲ አረቢያ በተለያዩ እስር ቤቶች ማቆያ ማዕከላት የሚገኙ 17 ሺህ በላይ ዜጎች ከመስከረም ወር ጀምሮ ወደ ሀገራቸው መመለስ መቻሉንም የውጭ ጉዳይ ሚኒስቴር ነው ያስታወቀው። ሚኒስቴሩ ዛሬ ህዳር 1 ቀን 2018 ዓም ባወጣው መግለጫው ከውጭ ግንኙነት ቁልፍ ስራዎች አንዱ የዜጋ ተኮር ዲፕሎማሲ መሆኑን ገልጦ ሚኒስቴር መስሪያ ቤቱ ፖሊሲውን በአግባቡ ለመተ ግበር ትኩረት ሰጥቶ እየሰራ እንደሚገኝም ገልጧል። በዚህም በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ከ17ሺ በላይ ዜጎች ከመስከረም አምስት ቀን 2018 ዓ.ም ጀምሮ ወደ ሀገራቸው መመለስ መቻላቸውን ጠቁሟል። በተመሳሳይ በየመን በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ 36 ዜጎች ወደ ሀገራቸው እንዲመለሱ መደረጉን ያስታወቀው መግለጫው ሌሎችንም አስፈላጊውን የሰነድ ማጣራት በማድረግ የጉዞ ሰነድ በማዘጋጀት ወደ ሀገራቸው ለመመለስ ከኢሚግሬሽንና ዜግነት አገልግሎት፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከዓለም ቀፉ የፍልሰተኞች ድርጅት ጋር በመቀናጀት እየተሰራ መሆኑን አመላክቷል። በተጨማሪም በማይናማር ላኦስ፣ እና ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ አስቸጋሪ ሁኔታ ውስጥ የሚኖሩ ዜጎችን የመመለስ ጥረቱ እንደቀጠለ ነው ብሏል። ሚኒስተሩ በመግለጫው አክሎም ባለፉት አራት ዓመታት በተለያዩ የመካከለኛው ምስራቅ የአፍሪካና እንደ ማይናማር ያሉ የእስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከአምስት መቶ ሺህ በላይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉንም ጠቁሟል። ከጦር ሰራዊቱ ጋር ተባብራለች ተብላ አንዲት ሴት የቲክቶክ ተጠቃሚ በማሊ ውስጥ ተገደለች ተባለ። ታዋቂ የቲክቶክ ተጠቃሚ የነበረችው ማርያም ሴሴ ከሰራዊቱ ጋር ትተባበራለች በሚል ተጠርጥረው በወሰዷት ታጣቂዎች በሰሜና አፍሪካዊቷ ሀገር ማሊ ውስጥ በአደባባይ በጥይት ተገድላለች ተብሏል። ይህ አሰቃቂ ድርጊት የተፈጸመው በሰሜናዊቷ ቴምቡክ ግዛት በምትገኘው የቶንካ ከተማ ነው ነው የተባለው። የማቹ ወጣት ቤተሰቦችና እና የአካባቢ ባለስልጣናት መረጃውን ትናንት አረጋግጧል። ንዲቲቪ ይህን መረጃ ሰኞ በዘገበው ዘገባ ውስጥ ማስቀምጧል። ሪፖርቱ እንደሚያሳየው ማርያም ሴሴ ስለ ቶንካ ከተማ በመደበኛነት ቪዲዮዎችን ትሰራ የነበረ ሲሆን በቲክቶክ ላይ ዘጠና ሺህ ተከታዮች ነበሩ። ታጋጆቹ ከሰራዊቱ ጋር በመተባበር ወንጅለዋትም ነበር ነው የተባለው። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ እየተባባሰው በመጣው የጸጥታ ችግር ምክንያት ወደ ሁለት ሺህ የሚጠጉ ሰላማዊ ሰዎች መፈናቀላቸውን ተመድ አስታወቀ። ባለፉት ሶስት ቀናት በሱዳን ሰሜናዊ ኮርዶፋን ግዛት ከባራ ከተማና አቅራቢያው ከሚገኙ በርካታ መንደሮች ውስጥ እየተባባሰው በመጣው የጸጥታ ችግር ምክንያት ወደ ሁለት ሺህ የሚጠጉ ሰላማዊ ዜጎች መፈናቀላቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታውቋል። በተቋሙ የፍልሰተኞች ክትትል ሜትሪክስ ዲቲኤም መሰረት አዲሱ የተፈናቃዮች ማዕበል የተከሰተው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ከጥቅምት 28 እስከ 30 ቀን 2018 ዓ.ም በተፈጸመው ጥቃት መሆኑ የፍሰተኞች ድርጅቱ ትናንት ውድ ባወጣው መግለጫ አመላክቷል። ተቋም አክሎም ከጥቅምት 16 2018 ዓ ም ጀምሮ በባራ ሻይካን ራሃድ ኡምራዋባ እና ኡምበዳም ሐጂ አህመድ አካባቢ በተከታታይ በተፈጸሙ ጥቃቶች 38999 ሰዎች መፈናቀላቸውንም ገልጿል። ከጎርጎራሲያኑ 2023 ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይል አርኤስኤፍ መካከል የሚደረገው ጦርነት በሺዎች የሚቆጠሩ ሰዎችን የገደለ ሲሆን በሚሊዮኖች የሚቆጠሩ ሰዎችንም አፈናቅሏልም ተብሏል። ሶማሌላንድ በሶማሊያ የጉዞ ሰነዶች ወደ ግዛቷ መግባት እንደማይቻል ገለጠች። ሶማሌላንድ በሶማሊያ በሚሰጥ ቪዛ ወይም የጉዞ ፈቃድ ወደ ግዛቷ መግባት እንደማይቻል አስታውቃለች። ሶማሌላንድ በድንበሮቿ ላይ ቁጥጥርን በማጥበቅ የኢሚግሬሽን ክትትል ማጠናከሩም ተገልጧል። ትናንት እሑድ በወጣው መመሪያ የኢሚግሬሽንና ድንበር ቁጥጥር መምሪያ በሶማሊያ የተሰጡ ቪዛዎች ወይም የጉዞ ፈቃዶች ወደ ሶማሌላንድ ሬፐብሊክ ለመግባት ተቀባይነት የላቸውም፣ ሰነዶቹ በየትኛውም የሶማሌላንድ ድንበር መግቢያ ላይ ተቀባይነት አይኖራቸውም ብሏል ሰነዶቹን ይዘው የሚቀርቡ ግለሰቦች ወደ ሶማሊላንድ እንዳይገቡ የሚከለክሉ መሆኑን የገለጸው መመሪያው በሀገሪቱ የኢሚግሬሽን ደንቦች መሰረት ሕጋዊ ሂደቶችን ሊከተሉ እንደሚገባም ገልጧል። መመሪያው ሶማሌላንድን ለመጎብኘት ለሚፈልጉ የውጭ ዜጎች ተቀባይነት ያላቸውን የመግቢያ ሂደቶችን ግልጽ አድርጓል። ይህም ሀርገሳ ኤጋል ዓለም አቀፍ አውሮፕላን ማረፊያ ወይም በበርበራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በሚሰጥ ቪዛ እና በአቅራቢያ በሚገኝ ሶማሊላንድ ኤምባሲ ሚሲዮን ወይም ቆንስላ በኩል ለቪዛ አስቀድሞ በማመልከት ነው ብሏል። ለቅድሚያ ማመለከቻ እውቅና የተሰጣቸው ቢሮዎች በኬንያ ኢትዮጵያ፣ ዩናይትድ ኪንግደም፣ አሜሪካ፣ ታይዋን፣ ቱርክ፣ ጅቡቲ እና ሌሎች እውቅና የተሰጣቸው ቦታዎች የሚገኙ መሆኑንም ያጠቃልላል ሲል ገልጧል። መግለጫው አክሎም ተቀባይነት ያለው የሶማሊላንድ መግቢያ ቪዛ ወይም የሶማሊላንድ ነዋሪነት ቪዛ ያላቸው ሰዎች ለመደበኛ የኢሚግሬሽን ምርመር ተገዥ በመሆን በየትኛውም በተዘጋጀ ድንበር ማቋረጫ በኩል ወደ ሀገሪቱ መግባት ይችላሉ ብሏል። ዛሬም በትክክል ሶስት ሰዎች ተገድለዋል ሲል የአርሲ ዞን ሀገረ ስብከት ተናገረ። ተደጋጋሚ ግድያ እንደሚፈጸም በሚነገርበት በኦሮሚያ ክልል አርሲ ዞን ዛሬም ህዳር 1 ቀን 2018 ዓ ም በግብርና ስራ ላይ በተሰማሩበት ዳቆን ጨምሮ ምዕመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት ለቲክቫ ኢትዮጵያ ገልጿል ብሏል። ቲክቫ አንድ የሀገረ ስብከቱ አመራር ለቲክቫ ኢትዮጵያ በሰጡት ቃል ዛሬም በትክክል ሶስት ሰዎች ተገድለዋል፣ ምነው ያሉት ግድያው የተፈጸመው በዞኑ አስኮ ወረዳ መሆኑን አስረድተው ማቹ አንደኛ ዲያቆን ዮብ እጅጉ፣ ሁለተኛ ጥላሁን ቦጌ ደመቀ፣ ሶስተኛ የ11 ዓመት ልጅ የሆነችው ጻድቃኔ ሰራዊት ይሰሙ ወይም ይስሙ የሚባሉ መሆናቸውንም በዝርዝር አስረድቷል። ሰዎቹ የተገደሉት ዛሬ ከጠዋት ሁለት ሰዓት ተኩል እንደሆነ፣ ግድያ የተፈጸመበት ቦታ ልዩ ስሙ ጠለታ ገብርኤል እንደሚባልም እኙ አካል ለቲክባ ኢትዮጵያ ተናግሯል ተብሏል። ቦለቄ እየወቁ እያለ የተጠቀሰው ቦታ ላይ ነው የገደሏቸው ሲሉም ያስረዱ ሲሆን ግድያው የተፈጸሙት ወይም የፈጸሙት የታጠቁ ኃይሎች መሆናቸውንም ተናግሯል። ከጥቅምት ወረድ ጀምሮ ስንት ምዕመናን ተገደሉ ማለት ነው ተብሎ ለቀረብላቸው ጥያቄ በሰጡት ምላሽ የአገረ ስብከቱ አካል 33 ምዕመናን ተገደሏል ሲሉም ተናግሯል። አዲሱ የአስኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 ዓ.ም አጋማሽ ጀምሮ በዞኑ የተፈጸመውን ግድያ ለማጣራት ላኩት ያለው ልዑካን ቡድን ያጠናቀረውን የመጀመሪያ ዙር ሪፖርት ባቀረበበት በተመሳሳይ ቀን ነው። በዚህም ልዑካኑ በአራት ወረዳዎች አሰባሰብኩት ባለው ሪፖርት ግድያ መፈጸሙን ገልጦ በአርሱ ዞን ምዕመናን ላይ የተፈጸመውን አሰቃቂ ግድያ የፈጸሙት በኦሮሚያ እና አማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ስለመሆናቸው መረጃ አግኝተናል ብሏል። ይሁን እንጂ በጥቅምት 2018 ዓ ም ስለተፈጸመው ግድያ ምላሽ እንዲሰጡ ምንም እንኳን ቴክቫ ኢትዮጵያ ወደ ክልሉና ዞኑ አካላት ሙከራ አድርጎ ቀጥተኛ ምላሽ ለመስጠት ፍቃደኛ ባይሆኑም የአርሱ ዞን አስተዳዳሪ አቶ ኢብራሂም ከድር ግን በዞኑ ግድያ ተፈጸመ መባሉ ሐሰት ነው ሲሉ ለቢቢሲ በወቅቱ ገልጠው ነበር። ቴክቫ ኢትዮጵያ ስለ ጥቅምቱ ግድያ በወቅቱ ምላሽ የጠየቃቸው አንድ የክልሉ አካል ደግሞ አርሱ ምን አጥፍቶ ነው የሚጠቃው? ብለው ዝርዝር መረጃ ከመስጠት ተቆጥበው ነበር ብሏል። በሌላ በኩል ጉባኤው ዛሬ ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔር ተኮር ላይ ተኮር ያደረገ አይደለም ብሏል። ለዚሁ ሪፖርት አስተያየት እንዲሰጡ የአርሱ ዞን ሀገረ ስብከት አካልን የጠየቅን ሲሆን በጉዳዩ ተገርመው ዝርዝር አስተያየት ከመስጠት ግን ታቅቧል ብሏል። ቲክቫ ኢትዮጵያ